በፈተና ወቅት በተማሪዎች የሚስተዋለው መረበሽና መጨናነቅ ለሚመዘገቡ ዝቅተኛ ውጤቶች እንደ ምክንያት ይነሳሉ። ከዝግጅት ማነስ ባሻገር በፈተና ወቅት ለሚፈጠሩ ፍርሃትና ርደቶች የተማሪዎች አላልፍ ይሆን የሚል ስጋት የሚፈጥረው የአእምሮ መረበሽ አንዱ ነው። ፈተና ሲደርስ፣ ፈተና ላይ ስንቀመጥ የሚመጣ ውስጣዊ ፍራቻ አለ። እሱም በእንትን ፈተናውን ብንወድቅ ብለን የምናስበው ነገር አለ። ራሳችንን ያላሳመነው ነገር ማለት ፍርሃቱ ላይ ያው በጣም ነው የምፈራው ግን እንዳልወድቅም ግን ወድቅ ሁለቱንም ነው የማስበው የሚያስፈራው ነገር ከወደኩ በኋላ ቤተሰብ አለ አካባቢ ላይ በጣም ብዙ ነገር አለና ከወደኩኝ ሌላ አማራጭ የለኝም ከትምህርት ውጭና እሱ ትንሽ ያስፈራል የፈተናን ምንነት መረዳት በፈተና ወቅት የሚስተዋል መረበሽና ፍርሃትን ለማስቀረት ያግዛል ፈተና መሞረጃ ነው አእምሯችንን የሚሞርድ ነው ነገ ማንኛውም ወደ ንግድም ልንሰማራ ወደ እርሻም ብንሰማራ ወደ ቅጥርም ብንሰማራ በማንኛውም ነገር ስንሰማራ የተሳለ አእምሮ ይዘን እንድንገኝ ነው የሚረዳን ትምህርትና ፈተና። ከዚህ ውጭ ህይወታችንን ለመጉዳት የመጣ መሳሪያ አይደለም፣ ንጹህና ቅዱስ መሳሪያ ነው ትምህርትና ፈተና። ግን ትምህርትና ፈተናን ባልተ በተሳሳተ ትርጉም ስለምንይዝ እኛ የያዝነው ሀሳብ ነው የሚጎዳን እንጂ ትምህርቱ ሁሌ መቶ ፐርሰንት ተጠቃሚ ነው። ፈተና ሁሌም መቶ ፐርሰንት ተጠቃሚ ነው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ተፈታኝ ተማሪዎች አስፈላጊውን ቅድመ ዝግጅት እንዲያደርጉ በማገዝ በራስ መተማመንን እንዲያዳብሩና ስነ ልቦናዊ ዝግጅት እንዲኖራቸው መስራቱን ነግሮናል። የተዘጋጀ ተማሪ ባይ ኤኒ ሚንስ የትኛውም ነገር ቢከሰት ፈተናውን ለመስራት ዝግጁ ነው። ሁሌ ዝግጅት ካለው ዝግጅት ከሌለው በእርግጥ ስጋቱ ሊኖር ይችላል ግን ደግሞ ዝግጅት ብቻውንም ደግሞ 100% ፐርፌክት ያደርጋል ማለት አይደለም። እኛ የመጀመሪያው ሳይኮሎጂካሊ ትሪት ከማድረግም በላይ ተማሪዎችን የማዘጋጀት ስራ የሰራ ነው። ቢኮዝ የተዘጋጀ ተማሪ ሳይኮሎጂካሊ ትሪት ካደረግከው ኢሚዲየትሊ ሼፕ ይሆንልሃል። ተማሪዎች የተሻለ ውጤት ለማምጣት ባነበቡትና ባደረጉት ቅድመ ዝግጅት ልክ ፍርሃትን አሸንፈው በስነ ልቦና ራሳቸውን ማዘጋጀት አለባቸው። ተዘጋጅቻለሁ ብቁ ዝግጅት አለኝ ይበቃኛል የሚለውን አእምሮ ይዛል። ስነ ልቦና ይገነዘባል፣ ተረጋግቶ እንዲቆይ ያደርጋል ማለት ነው። ከዛ ቀድሞ ማጠናቀቅ ራሱ ቀድሞ አጠናቆ ማቆም ይሄ ስነ ልቦና ዝግጅት ነው። እያረፈ ነው ማለት ነው። ጨርሻለሁ፣ አጠቃልዬ ያለው የቻልኩትን እሰራለሁ፣ በቂ ዝግጅት አለኝ ሰው ሁሉ እንደ ዝግጅታችን አይደል? ለተዘጋጀሁለት ነገር እኔ በቂ ነኝ ብሎ አእምሮን ማረጋጋት ነው። ይሄኛው ስነ ልቦናን ከፍ ለማድረግ ይረዳል ማለት ነው። ፈተናዎቻችን ከምንፈተንበት ቦታ ጋር የተገናኘ አይደለም። መጀመሪያ እሱ ማሰብም አያስፈልግም ከምንም ጋር ግንኙነት ስለሌለው ማለት ነው። እኔ ተዘጋጀቻለሁ በቂ ነው፣ በኮምፒውተርም ልፈተን፣ በእስክሪብቶ እኔ የማውቀውን ነው የምሰራው፣ የሚመጣው እሱ ስለሆነ የሚለውን መያዝ ነው። የፈተና አሰጣጥ ስርዓቱ መጥበቅ ተማሪዎች ጊዜ ሰጥተው ዝግጅት እንዲያደርጉና ራሳቸውን እንዲያበቁም አጋዥ ሆኗል በአጠናም ባላጠናም ዩኒቨርሲቲ ገባለው የሚል ነገር ነበር ከዚህ በፊት የነበረው አሁን ያለው ሁኔታ ግን በተለይ ኩረጃን ከማስቀረት ነገሮችን ቴክኖሎጂካሊ አዳፕት እያደረግ ስትሄድ የራስን ብቻ መስራት እንዳለባቸው ተረድተዋል ቢያንስ ቢያንስ ቢያንስ ቢያንስ በጣም አይሰራም የምትለው ተማሪ ቢያንስ እንዴት መስራት እንዳለበት ያነባል፣ ሚኒመም። ስለዚህ ኢምፓክት አለው ተማሪዎች ኮንሰንትሬት እንዲያደርጉ፣ የኔን ብቻ ሰርቼ ማለፍ አለብኝ የሚለው ላይ እንዲያተኩሩ፣ በተለይም ደግሞ ከነሱ በፊት ያሉ ተማሪዎችን ውድቀት የመረዳት ሁኔታዎች በደንብ አይተናል። ተማሪዎች ጋር ባለፉት ዓመታት ከነበረው በተሻለ አሁን ላይ ጥሩ ዝግጅት አለ። ራስንም የማብቃት ሁኔታዎች አሉ። የዘንድሮ የአስራ ሁለተኛ ክፍል አገር አቀፍ ብሔራዊ ፈተና ተፈታኝ ተማሪዎች ፍርሃታቸውን በቅድመ ዝግጅት ለማሸነፍ እየታገሉ ነው። እኔ በቻልኩት ነው ዝግጅቱን ያደረኩት በምችለው አቅም በማጥናት ምናምን። ዝግጅት ባረኩ ቁጥር የፍራቸው መጠኑ እየለቀቀኝ ነው። አሁን የተወሰነ ፍራቸ የለም አይደለም፣ የተወሰነ ፍራቸ አለ፣ ግን እሱንም ቀስ በቀስ ባለን ጊዜ በማደርገው ዝግጅት ይለቀኛል። ዝግጅት ክረምትን የጀመርኩት እና መሀል ላይ አቁሜ ነበር። ግን በደንብ እያጠናሁ አሁን በቀረበ ጊዜ ደግሞ የዘጠኝም ያስርም ያስራ አንድም ያስራ ሁለትም በደንብ አሁን ደግሞ ሪቫይዝ እያደረኩ መፍራት አይቀርም እኮ። ግን ዋና ማለፊ ስለምፈልግ ጥሩ ነገር እንዲደርስልኝ ስለምፈልግ ፍርሃቴ ወደ ጎን አድርጌ ወደ ጥናቱ አሁን ያለሁበት ነው።